ወይኔ በላቸው ወይኔ በላቸው ወይኔ በላቸው ያዙልኝ ያዙልኝ ማለት ይሄኔ ነው እረ ወይኔ ጉዴረ ወይኔ ጉዴረ ወይኔ ጉዴ ዳኒ ጽጌና ኤፍሱን ሁለቱም ትተውት ሄዱ የጽጌ ውሳኔ ማነው እንደኔ ኩርት ቅብርር ያደረገው ኤፍሱን በዛሬው ዕለት ውሳኔሽ ተመችቶኛል አዎ ከመንጨርጨር ምን ከማለት ልጄ ልጄ ደግሞ አትበይ መጀመሪያ ልጅ መኖሩን እንወቅኛ ምንድን ፈርድ ማለት ነው በተግባር አሳየን ተመርመረሽ፣ ወስደሽው ዳኔን ማለት ነው። ሌላው ነገር ወንድሜ ወንድሜ ወንድሜ ናቲ በርበሬ ማሳ ውስጥ ገባላችሁ። በርበሬ ማሳ ውስጥ ገብቶ ተቃጠለ። ጉድ ዝርዝሩን ወደ ኋላ እናሰማለን። ሰላም ሰላም፣ እንዴት ናቸው? ደህና። የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የዶር ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ እነ ዳኒሻን መጽጌን ወንድ ወንድምና ቲንጂላች ወደ እናንተ ተከች ብያለሁ። ሰበርና ትኩስ ዜና የመጣሁት ማለት ከነ ማን ልጀምርላችሁ? ከነ ጽጌ ይገባል። ወንድሜ ደሞ ደው በኋላ ላይ ማለት ነው። እና እንግዲህ ከዳኒና ጽጌሻ ጽጌሻ የዛሬው ዋው በጣም ነው ያማረባት። የሚወድ እና ማለት ነው ውድ ቤተሰቦች፣ እንግዲህ ትናንትና አይታችኋል። ሁለታችሁንም ማጣት አልፈልግም ብሎ ዳኒ ቀንም ላይ ደሞ ላይ ብላኝ ገብቶ የተወሰነ ነገር እያወራ ነበር። በርግጥ ጋስት ጌም እየላኩ ብዙ ሊያሰሩት አልቻሉም። እና መምረጥ አቅቶት ሁለታችሁን ማጣት አልፈልግም፣ ጽጌን ወዳታለሁ፣ ኤፍሱን ደግሞ የልጄ እናት ናት በሚለው ነበር የቋጨው። ዛሬ ደግሞ እንግዲህ የቀጠለው ክፍል፣ ኤፍሱን አንተ እኔን የምትወደኝ ለልጅህ ነው እንጂ እኔን አትወደኝም። በትክክል ራይት ትክክል። የተናቀርሹ ምንም ጠብ የሚል ቃል የለውም የኔ ውድ ልውነትሽን ነው አዎ። አንቺን ወዶሽ አፍቅሮሽ እንደማያገባሽ ወቂ ቢያገባሽም የቆም እስረኛ እንደምትሆኝም ተረችው ምክንያቱም ስለማይወድሽ ልጅሽን ሲል ነው። ልጃችሁን ሲል ነው። ልጄ ደግሞ አትበይ ልጃችን በይ ካለ ነው እሱ ደግሞ። ምክንያቱም ገና ምንም አይነት ማረጋገጫ የለሽም። የህክምና ማስረጃ የለሽ፣ ምን የለሽ፣ ምን የለሽ። በአፈ ታሪክ አምተሽ ያወራሽለትን የዋ ስለሆነ አመነሽ በቃ። ስለዚህ እኛ ምንፈልገውን ማስረጃ እንፈልጋለን። ሲቀጥል ደግሞ አሁን አንቺ ምርጫች ትክክል ነው። ልጁን ግን የማገል የመከልከል መብት የለሽም። አባትነት ግዴታውን ግዴታ ግብቶች ብቻ አለ መወጣት፣ ያለበት በውጭም ሆኖ ማሳደግ ይችላል። ዋናው ነገር ልጁን አለመክዳቱ ነው። ተግባባን። ግን ችግሩ አንቺ አሁን ቀለበትሽን መጀመሪያ ማውለቅ ይጠበቅብሻል። በቀለበት ላይ ቀለበት ማድረግ ስለማይችል ጽጌ ማግኘት አይችልም። ጽጌ ደግሞ ፍትሃዊና ትክክለኛ ሚዛናዊ እውነት ስላላት ጎበዝ ልጅ ስለሆነች እናንተ ልጃችሁን አባትም እናትም ኖሮት እንዲያድግ ስለምትፈልግ መቀጠል አፈልግም። ከዚህ በኋላ ሳስቦ ሳስቦ ዳኒ ከሁለት ያጣነ የሚሆነው እርግጠኛ ኔ ማለት ነው። ምክንያቱም ምናልባት ለምን እንደታቃላቸው ከዚች ጋራ እሷን መርጦ ወጥሮ እንኳን ቢቀጥል መጨረሻ ላይ ልጅ የለም በእርግጠኝነት አለመኖሩን ሲ ይጣላሉ። የዛኔ ደግሞ ጽጌ ታቆየኝ ስላልሆነች አትቀበለውም አፈልገውም፣ አለቀ። አሁን ላይ ውሳኔን ጽጌ አስተካክላል ስለምትቀጥል ምንም ተባለ ምንም ጽጌ ከሀሳቧ ውልፍት የምትለው ነገር የላትም። ከአሁኑ ከወዲሁ ራሱ መምረጥ ነበረበት። ሲቀጥል ደግሞ ጸጌ ደግሞ ለውሳኔ እንዲረዳው እሷ ፈቅዳ ወዳ ምንም ብታፈቅረውም እንኳን መለያየት እንዳለባት ወስና ነግረዋለች። ስለዚህ ኤፍሱን በህይወት ውስጥ በዳኒ ህይወት ውስጥ ብትኖሪ ብትቀሪም ላንቺ ምንም ትርጉም የለውም። ገባሽ? እንደውም ብትቀሪ ነው የሚሻለው። ለምን ቤትሽን ህይወትሽን የቁም እስረኛ ከማድረግ እኔ አንድ ወንድ ወዶ ፈቅዶ ካላገባኝ ፍቅር ከሌለው ከኔ፣ በእርግጠኝነት ኳስ ነው የሚያደርገኝ። ህይወቴ ጨለማ ነው የሚሆነው። ወዶ ሊያገባኝ ይገባል። ኦኬ። ስለዚህ አሁን አንቺ እያደረግሽ ያለሽው ነገር በሙሉ ስህተት ነው። ወደ ራስሽ ተመልሽ። ስህተት ተፈጥሯል። በራስሽ ችግር ነው ይህን ጣጣ ያመጣሹ። በራስሽ ጣጣ ተወጭ። ምክንያቱም ቤተሰብ በክብር ሄደሽ አይደለም ምናምን። በነገራችን ላይ በጣም የሚያስተምረው ነገር ቢኖር ሴቶች እህቶቻችን ከዚህ እንዲሄዳችሁ ሰው ወንድ ቤት የምትገቡ ብራችሁ ምናምን ሲያልቅ የሚያባረራችሁ ቤተሰብ በክብር መርቆ ሳይሸኛችሁ ያለጋብቻ ሄዳችሁ ዘው የምትሉ ለእናንተ ትልቅ ትምህርት አለው፣ የኤፍሱን ህይወት ማለት ነው። እራሳችሁን ካስከበራችሁ ነው ወንድ ልጅ ቤተሰባችሁንም እናንተንም ሊያከብር የሚችለው። ቀድመች ከሰጠችሁ ሰርጉን እርሹ ይላል የሀገሬ ሰው። ስለዚህ ይሄ ነገር መቆም አለበት። የውሳኔ ሰው መሆን አለብህ ዳኒ። ሁሌ ላይ ብዬገባን እንጨቀጭቃለን ግን ደግሞ የውሳኔ ሰው የሆን አይደለም። ለምን መወሰን እንዳለብህ እኮ ነግረናል። ህይወትህ የሚያምረው መሆን የሚሰብረው ከምታፈቅረው ሰው ጋር ነው። የምታፈቅረው ደግሞ ጽጌ ነው ብለን አንተ አልካድክም። ይሄን ኤፍሱን ዛሬ ተረድተዋለች። ስለዚህ የምታፈቅራትን ከመረጥክ ደግሞ ኤፍሱን ግዴታ ማሳደግ፣ ልጅ መንከባከብ ግዴታ አለብህ በቃ

ምንድን ነው ነው ወንድሜ ምንድን ነው ምን ውስጥ ነው የገባው ወይ ነው በላቸው አት ምንድን ነው አታምጣ ስለው እያመጣ ቆለለ ዋለ ያገሬ ሰው ወንድሜ እንዴ እንዴ እንዴ እኔ እኔ ማቶሮ ምን አፋታ ከዚች ጋርማ ቀልድ የለም ምን በወጣ ገና ባንድ መቼ በደንብ አቃጠንክ እኔ እኮ በየቀኑ ሄድ ይጨረ እንደው የነበረው ውፍረት እንደው ሄዱ ሻኮ ፍቅሯ ብቻ በቂ ነው ምግብማ ይሄ ምናምን ተው። ፍቅሯ ብቻ በቂ ስለነበረ ነበር። ለካ እንደዛ ውፍርፍር ያልክ ነበረ። አሁን ለካ ዚች ሚጥሚጣ ውስጥ ገብቷል ወይድላይ። ለማንኛውም ብራንግ ሊሆን ይችላል ብዬ አስባለሁ። እነዚም ሁለቱም ብራንግ እያደረግ ሊሆን ይችላል። ወይ ደግሞ እንግዲህ የሚቀጥል ነገርም ካለው እኛ እንሄዳለን ሄዳለን በለዋ። አጨብጭቡ፣ አጨብጭቡን መቷል መጥቷል። ቪዲዮችን ስሩ፣ ፈትፍቱ ዩቲዩበሮች፣ ያላ ፈትፍቱ ቶሎ ወደ መቶ ሺህ እንዲገባ ማለት ነው ወንድሜ፣ እና ውድ ቤት ሰዎች እንግዲህ ኮሜንት ብዙም አልተጻፈም። ኮሜንት እንዳላነብላችሁ ምክንያቱም ቅርብ ሰዓት ስለሆነ የለቀቀው ቶሎ ስለማይለቅ ቪዲዮ ቶሎ ቫይራል ስለማይወጣ ብዙዎች ኮሜንት ምናምን እንትን አይሉም። አሁን የስድብ እና አዳም ሊኖር ይችላል እና ትክክል ሄዳችሁ እንዳትሳደቡ፣ አይመለከታችሁ ማየት ካልፈልጋችሁ አትይው እንጂ ሰው አትሳደቡ። የምፈልጉትን ሰው ማድረግ መብታችሁ ነው፣ ግን እራሳችሁን ችላችሁ አድንቁ። እዛም ቤት እዛም ቤት እየሄዳችሁ ባትንኮሰኮሱ ጥሩ ነው ለራሳችሁ የሚጠቅማችሁን ነገር መናገራችሁ ያ ሰው ምንም ላይ ጎዳ ይችላል። ኦኬ ምንም ላይ ጎዳ ይችላል። ነገር ግን ለእናንተ ጥሩ አይደለም ማለት ነው። ተረዳችሁኝ ይመስለኛል እና ለዋንኛው ማለት ነው። ውድ ቤተሰቦቼ እኔ በጣም ገርሞኛል ማለት ነው፣ ገርሞኛል ምን ሊሆን ይችላል? ለመጨረሻ ምን ሊሆን ይችላል ሳስብ በቃ ይጨንቀኛል። የናትሻ የወንድሜ ነገር ማለት ነው። እንዲ ጌታ ወይ በዚህ ልክ እንዴት ነው በዚህ ልክ ሰው እንዴት እንግዳ ተብሎ መቶ ቤቱ የሱ ነው የእሱ እስከሚባል ድረስ ማለት ነው። ለዛውም መጀመሪያ የመጣን ሰው አስባችሁታል? መጀመሪያ ቀን ሰዎችን ላስተዋውቅሽ ተብላችሁ በአንድ እንትን ማለት ነው ምንድን ነው በአንድ ቀን እይታ ማንነቱን ለማታውቁ ሰው በዚህ ልክ ከስተመር ማነው እንግዳ ስታስተናግዱ አስባችሁታል? እንዴእንዴእንዴእንዴታቡታቡታቡታቡሄማሄማ አያዋጣም ወንድሜ ይሄኛው ነገር አያዋጣም። እንደ በርበሬ ተወዷል ብለህ በርበሬ ልታረግ ፈልጋ ነው ወይስ ልታረጋት፣ ከማሳ ውስጥ ቀስ ብለህ በገባህበት እግርህ ውልቅ ብላ ውጣ፣ አለበለዚያ አይደለም መክሳት ወደ ማዲያት በእውነቱ ወደ ማዲያት ነው የምትቀጥለው እውነቱን ስነግር ማለት ነው ምንም የሚያዋጣ ነገር አይደለም ስለዚህ በተቻለ መጠን ቀስ ብለ ሹልክ ብለ ወጣ አለበለዛም ሄድበታለን ለማንኛውም ለማንኛው ውድ ቤት ሰዎች ላይክ ሽር ሰብስክራይብ አትርሱ የተሰማችሁን አሳባሴት ደግሞ በኮሜንት አስቀምጡ ወዳች ወዳቸዋለሁ መልካም ጊዜ ቻው